ዛሬ ደግሞ ከምንወደውና ከቀብራራው ከሀይምዬ አባት ጋር ከጋሽዬ ጋር መተዋል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሀይሚዬ ጅንኑ ከጋሽዬ ጋር ረረረር እናንተ። ጋሽዬ ግን ማለት ነው እያደር እየዋለ በቃ ወደ ጉርምስና እንጂ ወደ እርጅና እየሄደ አይደለም፣ ያለው ቁም ነገር ማለት ነው። አያችሁታል? ዝንጥ ብሎ ምናምን እንዴት አምሮበት እንደመጣ ደግሞ። አንዳንድ ጊዜ የሚስቁ ሰዎች በቃ የሆነ ሁሌም ፈን የሆኑ ሰዎች አያረጁም የሚባለው ለካ የእውነት ነው። የእኔ ምርጦች አትናደዱ አትበሳጩ እንደው ሳቁ ዝም ብላችሁ ንዴት በሽታ ያመጣል እርጅና ያመጣል እኔ ከጋሽዬ ተምር ያለው ቤተሰብ እና ዛሬ እንግዲህ በጉጉት እንጠብቃቸዋለን አዲስ ነገር አለ ተብሏል ጅንኑ ከአማቱ ጋር ነው የመጣው አማት ብሩኬ ለጋሽዬ አማት አማት አማት ጋሽዬ ለብሩኬ አማት ናቸው። ብሩኬ ደግሞ ለጋሼ አማች ናቸው ማለት ነው። የልጅ ባል አማች ይባላል። የብሩኬ አባት ደግሞ የሀይሚዬ አባት ለብሩኬ አማች አማት ናቸው እና ዛሬ እንግዲህ ደስ በሚል ሁኔታ ይመጣሉ። እኛም በጉጉት እንጠብቃለን። ጋሽዬ ተናፍቀዋል። ሳቃቸው ጨዋታቸው ምርቃታቸው በጣም ልዩ እኮ ነው ጋሽዬ፣ እውነት ፈታ ያሉ እንደውም ከወጣቶቹ በላይ ማለት ነው። ፈታ ያሉና አራዳ የሆኑ አባት ናቸው። ቁም ነገር ደግሞ በቃ የሆነ ቶሎ ነው የሚገባቸው ሁሉ ነገር ማለት ነው፣ ሁሉ ነገር እንደውም ልጆቹ እንደነሱ አይደለም። ጋሽዬ ግን በጣም ምርጥ አባት ናቸው፣ በቃ ምርጥ እና ጋሽዬ ረጅም እድሜና ጤና ይስጥህ እኔ ደግሞ ችግር አለብኝ አንድ ያንተ አንድ ያንቱ እላለሁ ጋሽዬ እንደው ያው እንግዲህ ከቀረቤታማ አንጻር በጣም ስለምንወድ እንደ አባታችንም ስለምናይህ ለዛ ነው ጋሽዬ መጥፎ አደለም መጥፎ አደለም ና የሀይሚዬ ቀብራራ አባት ጅንኑን የመሰለ አማች ነው ያገኘኸው ጅንኑን የመሰለ እርግጠኛ ነኝ ዛሬማ በአዲሱ መኪና ፕሮፌሽን ነው የሚያደርጋቸው፣ ያዝናናቸዋል፣ ምናምን ጥሩ ጊዜ እንደሚያሳልፉ እንግዲህ እመኛለሁ። በጣም ደስ ይላል። ትናንትና የት ነው? ሰሞኑን ግን ትንሽ ዩቲዩብን ቀዝቀዝ ብሎ መሰለኝ። እኔም ብዙም አይደለውም፣ በነገራችን ላይ፣ በዛ ላይ ጉንፋን አለቅ ብሎኛል። ጉንፋን እያመመኝ ነው ዛሬ ራሱ በቃ። ኧረ ዩቲዩብ ራሱ እየሞተ ነው ብዬ ነው ተነስቼ የመጣሁት እንጂ ተኝቼ ነበረ። እንቅልፍ እራሱ አይወስደኝም፣ ሰሞኑን እንቅልፍ። እናንተ ይሄ ጉንፋን፣ ኃይለኛ ጉንፋን እንቅልፍ የሚነሳ እተኛለሁ፣ ግን በቃ ስራዬ ሁሉ መገላበጥ። ክሮሬት ላላችሁ፣ ጭንቅላቴ ሊፈነዳ ያስነጥሰኛል። አይኔ፣ እንደዚህ ስልክ እኮ አላይም፣ ስልክ በብርሃን በስማም፣ ሞባይል ዱብ ዱብ ዱብ ነው የሚለው። ውጭማ ሲወጣ ጭራሽ የፀሐይ ብርሃን፣ ወይኔ እንደዚህ አይነት ጉንፋን አይቻላቅም እና ትንሽ እንዲቀለኝም ብዬ ነው አሁን እዚህ ጋ መበጠረቀው ማለት ነው በዛ ላይ ደግሞ ዝም ስትሉ ቻናልን በጣም ይገዘቅዛል እኔም እየሰራውበት ስላልሆነ እሱም እየሞተ ነው የመጣው ውድ ቤተሰቦች ደግሞ ላይክ በማድረግ አበረታቱኝ ማለት ነው ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ በጣም ነው የምወዳችሁ በጣም ነው የማከብራችሁ ፈጣሪ በያላችሁበት ይጠብቃችሁ ኢትዮጵያ ሀገራችንን ሰላሟን ይመልስልን ከምንም በላይ ለሰው ልጅ ሰላም አስፈላጊ ነገር ነውእና እደ ዛሬ ውላችኋለሁ ምርጦቼ፣ ማሮቼ። በእርግጥ ይሄን ሰሞን ሶሻል ሚዲያ ስለ እነ ዴዚ ነው በቃ ስለ ዴዚ ስለ አሌክስ ስለ ዴዚ ስለ አሌክስ ምናምን ምናምን። ከባድ ነገር ነው የዴዚ እና የአሌክስ ጉዳይ በእኔም ህይወቴ ላይ ስለ አጋጠመኝ ማለት ነው ትንሽ ከበድ ይላል ቤተሰብ ሳቂ ተከር ነው ይብሰል ነው የሚባለው። እንደዚያ ነገር ወይ እናቴ ፍቅር ከባድ ነው። በዛ ላይ እኔ ግን ዝም ብዬ እያዳምጥኩ ነበር ጸጥ ብዬና፣ ፈጣሪ ሆናቸው ነው የሚለው እነዚህን ብላቴና ወጣቶች። ከባድ ነው እንደምታዩት። እሱም እንግዲህ እኔ ግን የሆነ የተረዳሁት ፓርት አለ፣ ቁም ነገር ከልጆቹ የሆነ ነገር የተረዳሁት ነገር አለ ብቻ አላቅም ይሄ ይሄ ነው፣ ለማለትም ራሱ ትንሽ ከበድ ይላል። እና እንግዲህ የፍቅር አምላክ ለነሱ ይሁናቸው እና እንደዛ እንላችኋለን፣ ምርጦችዬ፣ ማሮችዬ በሌላ ቪዲዮ። እስከበዚህ ጋር አይበልካ ጊዜ ይሁንላችሁ።